ዩቱብ ስራ ነው። በቃ ለምን እኔ አሁን እኔም ስገባ ኢትዮጵያ ስራ አለው ዩቱብ ችግር የለውም። እኔም እንደዚህ እንደምታስቀጥሉኝ ተስፋ አደርጋለሁ። ለማንኛውም ለማንኛውም እነሱ ስራቸው ነው። እነሱ ለመዝናናት ነው የሄዱት። እኔ ችግር የለም ከእነሱ ጋር ማለት ነው። ግን አሁን እነዚህ ሴቶች አንዷ ምን አለች? ሁለት ሺ ስድስት መቶ ድርሃም የገዛሁት ወርቅ አለ ለእነሱ ስጦታ ሰጣቸዋለሁ። እረፍ ከምንወጣበት ቀን ተነጋግረን ግሩፕ ላይ አንዷ ደግሞ ሊብ ላይ ምን ስትል ሰማሁ፣ ሀገራቸው ሲሄዱ የሆነ ነገር የሚሰሩበትን ብርና ሰባት ግሩፕ ላይ እንዶ ጤንኛ አይደላችሁም እንዶ ደግሞ ችግር የለውም ግን ስንት እየተከበራለ ስንት የተራባለ ስንት አሁን እናንተ እንደዚህ አይነት ሴቶች ማለት ነው የእውነት ቤተሰቦቻቸው ረሷ አይደለም ብራቸው በምንድነው ነው ለወንድ መስጠት በማይሆን ቦታ ብራቸውን የሚያጠፉ ለወንድ ብራቸውን ነው በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ እንዴት ናችሁ ሰላም ነው ወይ ያለው አልহামዱሊላህ ሰላም ነኝ ያላችሁበት ሰላማችሁ ዝዝት ይበልልኝ እንዴት ናችሁ አማን ነው ወይ ሲል እነዚህ ልጆች ተዘወጁ እንዴ ጠፍተው ቀርኮ የለም ውስጥ ለውስጥ በሉት መሰል ለራሳቸው በኦንላይን እንኳን ሰርግ እንዲህ ያንበላ ኢክራም እና ይሳ ውስጥ ለውስጥ ተዘወጁ መሰለኝ ማለት ነው አላውቅም ወይ የኦንላይን ሰርግ ልንነፈግ ጀመር የፈጣሪ ያለ መንጉድ ነው ገራሚ እኮ ነው አዲያ ብሉታ ኛም ሸገረ ብሉት ያጣፍጥላችሁ። እናቴ ሆ ለማናቸው ዛሬ በራሴ ልዞርበት ነው የመጣው ራሴን ራሴን ለወቅስ ነው በቃ ራሴን ለሳዲብም ለወቅስም ነው ማለት ነው። አዎ ራሴን አተብላሴስ ነው ዛሬ የመጣሁት ማለት ነው። በነገራችን ላይ እና መጀመሪያ ላይ ፊዱ ያያችሁት እንግዲህ እህታችን አሊያ ቲክቶከሯ ያው ያው ቲክቶከሯ ናት ዞሮ ለነማን ነው ባለፈው ዱባይ የሄዱ ሙሽሮች ልበላቸው ቲክቶከር ልበላቸው ዩቲዩበር ልበላቸው፣ አላቅም ብቻ ዩቲዩበር ልበላቸው መሰለኝ። ለነሱ የመዳም ቅመሞች 2600 ድርሃም ወርቅ ገዝተው ሊሰጡ ነው ሲሉ ሰማሁ። የሰይጣን ጆሮ ይደፈን፣ የሰይጣን ጆሮ ይደፈን አልኩ። ተሳሳትኩ አልተሳሳትኩ አይዲሌ እኔም እኮ ከነዚህ የመዳም ቅመሞች ጋር እኮ እቆጠራለሁ አደል ኔና፣ እናንተም አዎ። በጅምላ እኮ ነው የመዳም ቅመም እንባለው። አዎ እንጂ። አረታው ሰዎች እየታዉ ታዉ። ግዴላችሁም። አንዷ ደግሞ ምን አለቻት? ሪፕ ላይ ትገባና ገና ምን አይተሽ? ከዚ ወዲያ ምን እናያለን? መኪና፣ ቴሌቪዥን ምናምን ገዙ ሲሉ ሰማል። የምር ተናድጀ ነው የማቀርበው። አይዲያ ጥቻ አደለም ተናድጀ ነው ማለት ነው ዛሬ በዚህ ፊልድ መስራት የፈለኩት በጣም ብዙ አይዲያ ነበረኝና በጣም ስለተናደድኩኝ ለምን አልኩ፣ በቃ ለምን ኧረ ተው ግዴላችሁም፣ ለምን ስንት የታመመ ሞልቷል፣ ስንት የተቸገረ ሞልቷል፣ ስንት ስንት እባካችሁ ብሎ መሬት ላይ ተደፍቶ የሚለምን ሞልቷል። ስንት ዛሬ ገንዘብ አጥቶ መታከም እየቻለ መታከምና መዳን እየቻለ ስንት ለዛ በቀን አንድ ብር ብንሰጥ በቀን አንድ ሪያል ያ ይቅር ያ ይቅር ያ ይቅር፣ በየወሩ ከደመወዛችን ኢቭን ሀያ ሪያልም ይሁን ብንሰጥ አይሻልም ወይ? እንደው የምር የሰይጣን ጆሮ ይደፋ፣ እውነት እንደማይሆን ተስፋ አደርጋለሁ። በነገራችን ላይ አሊያ ማለት ነው፣ ይሄን ማለትሽ እና ሰፖርት ማድረግሽ ጥሩ ሆኖ እያለ ምናልባት እንግዲህ ለመፈመስ የፈለጉም የመዲያም ቅመሞች ናቸው ብዬ አስባለሁ። አንዳንድ ጊዜ ማለት ነው ይመጣል ሀሳብ። አንዳንድ ጊዜ ሳስበው የሚያደርጉትም ደግሞ ሊኖሩ ይችላሉ። ምክንያቱም አናውቅም። ያ ግዴታ የሚመስላቸው ሰዎች እኮ ሊኖሩ ይችላሉ። ግዴታ የሚመስላቸው የመዳም ቅመሞች እኮ ሊኖሩ ይችላሉ። እዚህ መካሪና ዘካሪ፣ ይሄ እውነት ነው፣ ይሄ ጥሩ ነው፣ ይሄ መጥፎ ነው የሚባል ጓደኞች የሌላቸው ሊኖሩ ስለሚችሉ ይሄን ሰፖርት ማድረግሽ፣ በቲክቶክ ማቅረብሽ እና እንደዚህ ማለትሽ ጥሩ ነው ብዬ አስባለሁ። እናመሰግናለን። መቼስ የመዳም ቅመም አደለሽ፣ መቼስ እንዴት ትሆኛለሽ? ግዴታሽ ነው። አዎ ማለት ነው እና እንደው ባካችሁ የምር ተው ተው እንደው ተው ባካችሁ፣ የታመመ አታችሁ ከሆነ ሸር እያደረግን ነው እዛ ገብታችሁ አንዳንድ ብር ስጡ ማለት ነው። እነሱኮ ስራቸው ነው። እኔ መቼም በይቶ ብሮችም ሆነ በሚሰሩት ነገር እያንዳንዱ ስፔሻሊ አለቃወማቸው እነሱ ስራቸው ነው የሚሸገራቸው እንደዛ ሆነው የሚያገኙት ገንዘብ ለእነሱ ለነሱ እንደዛ ሆኖ መስራት ምናልባት ፈቅደው ወይም ደግሞ በቃ ተመችቷቸው ላይሆን ይችላል፣ ግን መገኛ ከሆነ ሁሉም ሰው ገብቶ ይሰራል ማለት ነው። የሚሰሩትን አይዲያ የሚያገኙበት የሚጠቅማቸው ከሆነ ይሰራሉ። ምንም ማድረግ አይቻልም። መስራት እስከፈለጉ ድረስ ምንም መስራት የመስራት መብት አላቸው። እኛ ደግሞ የማየትና ሰፖርት የማድረግ ያለማድረግ መብት አለን። ስለዚህ ሰፖርት የምናደርጋቸውን ሰዎች በእርግጥ እነሱ እኛም ስንፖስታቸው እናንተም ስትፖስቱ ስለምን እንትን ስለምንል ያ ይቻላል፣ ግን እንደዚህ ገንዘብ ድረስ መድረሱ የምር ድንቁርና ነው። ከዚህ በፊትም ብዙ ሰው ተናግሯል። ስለዚህ ባካችሁ ጢሽ በጣም ነው። እና ጋይስ ይሄን ይመስላል። ዛሬ ደግሞ ሌላኛ ነገር የማስተላልፈው ቆይ ቆይ ቆይ ቆይ ሚፍታህና ናዲ ማድሪ ናዳ ደግሞ እንዴ ቆይ፣ ማህበረሰቡ እንዴ፣ ዛርጋችሁ አሽኮረመማችሁት። ቆይ እንዴት ነው የሚመለከቷችሁ? አረ እንደው ሚዲያ ላይ የሚሰ ወይንጌታ ሜዲያ ላይ የሚሰራውን የማይሰራውን ታወቁ። ዘሎ ጥልቅ እኮ አይባልም እንዲህ። እንዴት ነው ነገሩ? መረገኝ፣ እንከባበራ እን እኔ ማ እኮ አሽኮሩ አመሙኝ። እኔማ እኮ ማንንም እኮ ቪዲዋ ላይም ሆይ ውጪ እናቴ፣ ደንገጥ ብለን ያደግን እና ኢሳሙ እኮ ነው እና አረጋጉት አረጋጉት አረጋጉት። ተሽከርካሪ መኪና እኮ አደርጋችሁት። የእናንተስ የከፋ ነው። እንደዋ ጡል አንድ ጊዜ እናንተስ ባየናችሁ ባየናችሁ፣ ጥርጊያ ማለት ነው። ነገ ነገ መጋባታችሁ የማይቀር ነው። አረጋጉትና አረጋጉትና፣ በልክ ሄዱ ማለት ነው። በልክ ተራመዱ። ቀስ ብላችሁ ተራመዱ። እንዴ ስንት አይን አፋር ሰው ሞልቷል እናቴ ሆይ ጉድ አረጋጉት እንዴ እችማ እንደው እን አይኗን በጥረጆ የታጠበች ናት በፈጣሪ አይ አሁን እኮ እናቷ አኳ ጉርሳት የማታቅ ሴት እኮ ልትሆን ትችላለች ገራሚ ነው ደግሞ ስኒውን ሰበረባት ዛሬ ፕራንክ አረጋት መሰል ዝም ብሎ አንድ ያፍታ እንትን አለባት ያው፣ አንድ ስኒ ተሰበር። ኢትዮጵያ ውስጥ አንድ ስኒ ስንት ይመስልሻለ? እናቴ እኛ የመዲያም ቅመሞች እኮ ማንሰራው የለም። እናንተንም እኮ አገናኛ ናችሁ። አዎ፣ ቆየት ብለን ደግሞ እናፋቅራችኋለን፣ እናጋባችኋለን። እድሜ ለመዲያም ቅመም እናቴ ሆይች እድሜ እድሜ ስጠን ያረብ ያ ረብል ዓለሚን እድሜ ይስጠን ማለት ነው። አው ስራ እንሰጣለን እናጋባለን። ምን እቅዱ ምን እቅዱ? የምር እውነቴን ነው ነው ወላ፣ እየቀለድኩ እኮ አይደለም የምሬ ነው። እኛ ሀላስ አንደኛ መንግስት እንደውም ጠቅላይ ሚኒስትር ዶክተር አብይ አህመድ ምክትል ነው ለእኛ ማለት ነው፣ ምክትል ነው። የምሬ ነው። ለማናቸውም አይከፈልበትም። ሰብስክራይብ አድርጉኝ ኦኬ።